ማርቆስ ተመስገን ብሎ መጥቷል እንዴ? ተመስገን ካለ መቼም የሆነ መኪና ገዝቶ መሆን አለበት። ባለፈው እንግዲህ ማን ነው ብሩኬ መኪና እንደሲገዛ ተመስገን ብሎ ፖስቶ ነበር ማለት ነው። አንዳንዴ ለሁሉም ነገር ያው ፈጣሪያቸውን ማመስገን አለባቸው እና እንግዲህ ማርቆስ ትናንትና ቀን አብሪሽ ጋር ላይ እየሆነ ነበር። ዛሬ እንግዲህ የፎቶ ፖስቷሊ ከዚሆን የምታምር መኪና ጋር እንደእንደኔ ያው እንግዲህ መጠጠር ያው ጥሩ ነው ይባላል። እኔ ትናንት ትናንት ስያሁ ነበር እንደ ማርቆስ ብቻ ነው መኪና ልገዛ እያሁ ነበረ። ያው አብሪሽ መኪና ለው ማን ነው ብሩኬት ብሩኬን፣ በቅርቡ መኪና ገዝተዋል እና ማርቆሶቻ ነበር የቀረ ያሁና፣ እስቲ ጠርጠሩለት ወይም ጥሩ ምኞታቸውን መልካም ምኞታቸውን ተመኝለት። እንደ ትናንትና ማርቆስ

እሱም እንግዲህ እሮብ እና ማክሰኞ ተብለው ያው በሰላም ሻለው መንገድ ላይ ጨርሶለት ይገባል። ሁለታቸው ከለጥበት በጣም አይደብቅ ሰልጋቸው ይደምቃል እና ከሆኑ እንግዲህ እንደዚህ ሞቅ ደመቅ እያደረጓቸው ነው ሚሽሯቸው። በነገራችን ላይ ለአብረሽና ለሩታ ይህም በጣም ሲያንሳቸው ነው። በጣም አብረሽና ሩታ ኮ ደከመነሰለችን እስቲ ከእኔ ቤት ከዚያ ቤት ናም እያለ በጣም በብዙ ቤት ቢሮ ሲሰሩ እናያቸዋለን እና እንኳን ዱባይና አሜሪካ ራሱ ቢሄዱ ቢከተሏቸው፣ እንደኔ እንደኔ ወላሂ ተምሬ ነው። እኔ በጣም ነው የሚገርመኝ አብርሽም ሩታም በጣም ይገርመኝ ያለኝ እና በቃ ለሰዎች በጣም ሰውን ያገዛሉ። በአጠቃላይ ለሰዎች አሻራቸው ማስቀመጥ ይወዳሉ። ምቀኝነት የለባቸው እና ይሄ ይህም ሲያንሳቸውን አሁን መኖሪ መድኃኒትን ትናንትና ቪዲዮ ሰርቻለሁ እና በቅርብ የተቀላጠሏቸው ስለዚህ ለአብሬች ለሩታ እንኳን እነሱ እኛ ራሱ አቅም ቢኖረን ደን ሰርጋቸውን መቅደምቅ እናደርጋቸው። ወለይ ከምሬ ነው በጣም ደስ ይለኛል እና ዱሮዎችም ከቻላቸው ከቻላቸው ከቻላቸው ብትሄዱ በቀለበታቸው ብትገኝላቸው ለእኛ ስትሉ፣ ማዘኛ ሴዲዎች ታውቃላቸው ትኬት ወይ ወረቀት አይኖረንም ምናምን ነገር ብቻ ብዙ ነው ፕሮሰሱ እንጂ ራሳችንን ብነድ ይገባቸዋል። ልጆቹን እንደዚህ በቃ በአንድ ላይ እንደዚህ ሞቅ ደመቅ እናደርጋቸው ሰርጋቸውን። እንደኔ በጣም ደስ ልኛል ነው። እዚያ ሰፈሮች ደግሞ እንግዲህ እየቀኑ ነው ብዙ ብዙ ነገር እያላቸው ነው። እንደፈለጋቸው በሉ። ብቻኛ የምንፈልግ የነሱ ቪዲዮ እንዲታይላቸው የነሱ ቪዲዮ በቃ ከጥቅ ደረጃ እንዲደርሱ፣ አብሽም አራት ምቶ ሽኬ ሩታም እንደዚህ ሁለት መቶ ሺህ ከዚያ በላይ እንድትገባ እንፈልጋለን። ያው አንዳንዴ ሰዎች በጣም ብዙ ነገር ያወራሉ። እንደገና ሰው ደግሞ የሆነ ተቃራኒ ነገር ካልተወራ ሁሉም ነገር ጥሩ ነው። ቅጠሩ ነው ከተባሉ ቪዲዮ ናቸው አይታይም። እና እናንተም አትናደዱ። አብሽና ሩታ ወደፊት እንወዳቸዋለን። እንሻላ በሰላም